ያ አዩሃ አለዚነ አመኑ እናንተ በአላህና በመብቱ ያመናቸው ወገኖች ሆይ፣ እነመልኸምሩ አስካሪ የሆነ መጠጥና ወለመይሲር ቁማር የሚባል ጨዋታ፣ ወለአንሷቡ እንዲሁም ደግሞ በፈርም የተተከሉና የተደረደሩ የጣዖች ማክበሪያ ድንጋዮች፣ ወለአዝላሙ የዕድል መሞከሪያ መጠንቆያ መሣሪያዎች ምን ዐመል ሸይጧን እነዚህ ሁሉ ከሰይጣን ተግባራት የሚጀመሩ እርኩሳን ተግባራቶች ናቸውና ፈጅተኒቡ እራቁት ይላል። አሁን የተጠቀሰውን ሁሉ በእያንዳንዱ ልትርቁትና ልትጠነቀቁት ይገባል። ለአለኩም ቱፍሊሑን ይህንን ምክርና መመሪያ የተቀበላችሁ እንደሆነ ከአላህ ዘንዳ ከቅጣት የምታመልጡና የምትድኑ መሆናችሁ ተስፋ ይደረግላችኋል ይላል እና እንግዲህ ይሄ ከብዙ ሙከራ በኋላ የመጨረሻ አቋም የተወሰደበት አያት ነው ይባላል። ስለ ኸምርና ስለ መይሲር አረቦች እንግዲህ ነቢያችን አለ ሰላቱ ወሰላም ተልከው በሚመጡበት ጊዜ ብዙ የተጠመዱባቸውና የተመረዙባቸው መጥፎ ልማዶች ነበሯቸው። ከነዛ መካከል ይሄ አካሪ መጠጥና የቁማር ጨዋታ ይገኙባቸው ነበር ይባላል። በመሆኑም ይህንን እንግዲህ በጣም በሰውነታቸው የሰረጠና የተዋሃደ ልማዳቸውን በአንድ ጊዜ መንጭቆ ለማላቀቅ አስቸጋሪ ስለነበረ ደረጃ በደረጃ ነው አላህ ሱብሓነሁ ወተዓላ ሊያስወግደው የቻለው። መጀመሪያ ሱረቱን ነህል ላይ ومن ثمرات النخيل والاعناب تتخذون منه سكرا ورزقا حسنا የሚለው አንቀጽ ወረደ ይባላል እና የምግቡን አይነት ውብና መልካም የሆነ ብሎ ሲያወድ ሰው መጠጡን ግን የሚያሰክር በማለት ወለፍ አደረገው ማለት ነው። ለምንድ ነው የሚያሰክር የሚለው የሚያስደስት ምን ማለት ሲገባው የሚል ጥርጣሬ ሊያሳድርባቸው ማለት ነው። ከዚያ በኋላ ትንሽ ቆየት ተአለና እንደገና ጥርጣሬ ስላደረባቸው መጠያየት ጀመሩ ሰሃቦቹ እና ጥያቄው ወደ ነቢዩ በመድረሱ

ጉዳቱ ተጥቅሙ ያመዘነ ነው ብሎ ብለው እንድመልሱላቸው አዘዘ ማለት ነው። ይህ በሚመጣ ጊዜ አሁንም እንግዲህ ስጋታቸው የበለጠ እያየለ ሄደ ማለት ነው። አንዳንዶቹም እንግዲህ ወንጀል ያለበት ነገር ከሆነ እኛ አንፈልገውም እያሉ መተው ጀመሩ፣ በራሳቸው ፍቃድ። አንዳንዶቹ ደግሞ እሱ ራሱ ጥቅም አለው እያለ እያስተዋወቀ ለምን እተዋለሁኝ በማለት በልማዱ የተጠቁ ስለሆኑ ቀጠሉ ማለት ነው። በዚህ ሁኔታ ላይ እዚህ ያሉ ከለጣት አንድ ቀን አንድ ጓደኛቸው ግብዣ አደረገና ምግብ በልተው ይሄም መጠጥ ጠጥተው ሞቅ ሲላቸው ሶላት ደረሰ አሉና ሶላት ቆሙ ይባላል። እና ሶላት እንደቆሙ ተፋቲያ ቀጥሎ ሱረቱል ካፊሩን ያነባል የሚያስተግደው ሰውየ እና ቁል ያ እዩሃል ካፊሩን አዕቡዱ ማ ታቡዱን ወአንቱም ታቡዱነ ማ አዕቡድ ብሎ አነበበው ይባላል። እናንተ ከሃዲዎች እኛ እናንተ የምታመልኩትን ነገር እናመልካለን እናንተም እኛ የምናመልከውን ታመልካላችሁ ብሎ ላላ የሚለውን ቃል እየተወ ያነበዋል። ይህ ጊዜ ሁላቸውም ስለሞቃቸው አልመለሱበትም ይባላል እና በዚህ መልክ ተግቤው አበቁ። በኋላ ሌላ አያት ቀጥሎ መጣ ማለት ነው ይህን ስህተት የሚያርም እና ለወደፊት እንዳይደገም የሚያስጠነቅቅ እና ያ አዩ አለዚነ አመኑ ላተቅረቡ ሶላተ ወአንቱም ሱካራ የሚለው ቀጥሎ መጣ። እናንተ አማኞቹ ሆይ ስግደትን አትቅረቡ እናንተ በስክረት ላይ እያላችሁ ይላል። ሀታ ተዕለሙ ማተቁሉን የምትናገሩትን ነገር እስከምታውቁና ራሳችሁን እስከምትገዙ ድረስ የስክረት ስሜት እያለባችሁ ሶላት እንዳትቀርቡ የሚል ማስጠንቀቂያ መጣ ማለት ነው። የይ ጊዜ እንግዲህ ሶላት ከወቅቱ የሚሸጋሸግ ነገር አይደለም። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ እንደተባለው ሶላት በተለያዩ ጊዜያቶች ጊዜ ጋር ተቆራኝቶ የተደነገገ ግዴታ በመሆኑ የሶላቱ ጊዜ ፈቅበል ማለት እንደማይቻል ያቃሉ ማለት ነው። ስለዚህ ምን ያደረጉ የመጠጡን ጊዜ ማሸጋሸግ ጀመሩ ማለት ነው። አላህ እንግዲህ በስል የመጠጫ ሰዓቶቻቸውን እያጣበበባቸው ሊሄድ ነው፣ ሊያለማምዳቸው ማለት ነው። ይህ ጊዜ አንዱ ሶላት ጀምሮ ሌላው ሶላት ድረስ ያለው ሰዓት ጠባብ የሆነ አብዛኛዎቹ ሰዓቶች ምቹ ሆነው አልተገኙም። ለምሳሌ ከዙሁር እስከ አሱር ያለው በቂ አይደለም። ሰክረው እንደገና ስካር በርዶ ሶላት ለመስገድ አይችሉም። ከአሱር እስተ መክሪብ ያለውም እንደዛው ነው። ተመክሪብ እስተ እሻም ያለውም እንደዛው ነው። ሰፊና በቂ ጊዜ የተገኘው ከእሻ እስከ ሱጅ ባለው ወቅት ነው ማለት ነው። እና ፊት እንግዲህ አራት ሰዓት በፈለጉ ሰዓት ይጠጡ ስለነበረ ቀስ በቀስ ቁጣውን አብዛኛዎቹን ሰዓቶች መጠጥ ጋር እንዳይገናኙ ማዕቀብ ጣለባቸው፣ በስልት ማለት ነው። እሻ ሰግደው ይጠጣሉ፣ ከዛ ይሰክራሉ፣ እና ስካራቸው እንቅልፍ ይተኛሉ፣ በስካር ያልፍላቸዋል። ለሱ ጊዜ ተስተካክለው ይነሳሉ ማለት ነው። በዚህ ብቻ ለተወሰነ ጊዜ ቆዩ። ከዛ በኋላ አብዛኛዎች እንግዲህ ይሄ ነገር ደስ አላለንም፣ አላህ ጠልቶታል መሰል እያሉ አቋም መውሰድ ጀመሩ። አብዛኛዎቹም ደግሞ ታዲያ ተፈለገ ክልክል ነው ብሎ ለምን አያፈርጠውም እያሉ ጉጉት ያድርባቸው ጊዜ እዚህ ደረጃ እስከምትደርስ ነው የምጠብቀው አለና ይሄንን አያት አመጣ በመጨረሻ ማለት ነው። እና እንግዲህ እናንተ አማኝ የሆናችሁት ወገኖች ሆይ የኸምር የሚባል አስካሪ መጠጥ ከምንም ነገር ቢሰራ የማስከር ጸባይ ካለው ሁሉም ነገር ያካትታል ወልመይሲር እንደገና ደግሞ ቁማር የሚባል ጨዋታ፣ ወልአንሷብ እንዲሁም ደግሞ በጣዖት መልክ የተደረደሩ የጎበደን ወይም የአድባር ድንጋዎች ማለት ነው። በካዕባ ዙሪያ እንዲህ በፎርም የተዘረደሩ ጡብ የመሰሉ ድንጋዎች ነበሩ። ቁርባን እያመጡ እዛ አካባቢ ያርዱና የቁርባኑን እንደ ቀለም ይቀቧቸው ነበረ። በዛ አካባቢ የምታከናውኑት ተግባር፣ ወልአዝላም እንደገና ደግሞ በጣዖቶቹ አካባቢ በፎርም የተሰሩና የተቀረጹ የተለያየ ስምና ቁጥር ያላቸው እንጨቶችም ነበሩ። እነዚያ እንጨቶች ጋር የተያያዘው ስራም ርጅቱን እነዚህ በእስልምና ተቀባይነት የሌላቸው እርኩሳን ተግባራት ናቸው በማለት እንዳውም፣ በተጨማሪ ሌሎችንም ነገሮች አሰባስቦ በአንድ አወገዛቸው ማለት ነው። ናምን አመል ሸይጣን፣ እነዚህ ሁሉ ከሰይጣን ተግባራት ናቸው እና ሙዕሚኖች ጋር ይስማሙ ስለማይችሉ ፈይሰን ይህንም እና የመሳሰሉትን ተግባራቶች እራቋቸው ለአለኩም ቱፍሊሑን ይህን ያደረጋችሁ እንደሆነ በእኔ ዘንዳ ከቅጣት ድናችሁ ለዘላለም ጀነትና ጸጋ ትበቃላችሁ በማለት አላህ ስብሓና ወተዓላ የመጨረሻውን አዋጅ ወጣ ማለት ነው ይህ ጊዜ እንተሃይና ያ ረብ አሉ ኢማናቸው እንግዲህ በሚገባ ሰርጦ ገብቶ ነበረና እኛም እንግዲህ አንተ የምትጠላውን ነገር መስራት አንፈልግም፣ እንደዚህ ቅጩን እስከምትነግረን ነበር የምንጠብቀው ከዛ ጀምረን ትተነዋል፣ በማለት ሁላቸውም በአንድ መስማማታቸውን ገለጹ ይባላል። እና ይህ አያት ሲወር እኩሎቹ እየጠጡ እኩሎቹ ደግሞ ቀርተው ፊታቸው አስቀምጠው፣ እኩሎቹ ገና ገንቦውን ማዘንበል እንደጀመሩ ነበረ፣ ሁሉም በያለበት እንደ ማሽን ቆመ ይባላል። ከዚያ በኋላ ሁሉም ከየቤቱ ያለውን መጠጥ እያወጣ በከተማው ሲደፋው በየመንገዱ ልክ ትልቅ ዝናብ ጥሎ ጎርፍ እንደሚያጥለቀልቅ ነበረ የመዲናን ከተማ ያጥለቀለቃት። ይባላል እና ከዛች ሰዓት ጀምሮ እንግዲህ ምንም ሰራዊት ተቆጣጣሪ፣ ምን ሳይሰራች በዚች አዋጅ ብቻ ኢማን በመሆኑ ቀጥ ብሎ ቆመ በአንድ ጊዜ ማለት ነው እና ይህን ደረጃ እንግዲህ ለማድረስ ግን ብዙ እርከኖችን አድርጎ ነው አላህ ሱብሓነሁ ወተዓላ ያመጣው። በዚህ መልክ የሚያሰክር መጠጥና የቁማር ተግባር የመጨረሻው እንግዲህ ውሳኔ ደረሰ ማለት ነው አሁንም ታዲያ እንግዲህ አላህ ስብሓነሁ ወተአላ እነዚህን አስከፊ የሆኑት ነገሮች ሙኡሚኖች በራቁና በተጠነቀቁ ግር ነው ፈላህ የሚያገኙት ከነዚህ ጋር የተዛመደ ሰው ግን የፈላህ ዕድሉ እጅግ መሆኑን ያመለክተናል ማለት ነው ሰይጣን በእነዚህ እንግዲህ በመጠጥና በቁማር ወይም በመሳሰሉ ተግባራቶች አማካይነት የሚያስበውና የሚያልመው በእናንተ መካከል ጥላቻንና ቅራኔን እንዲያሰፍንባችሁ ነው ይላል። ሰዎች እንግዲህ በሚጠጡ ጊዜ ይሞቃቸዋል፣ ይነጋገራሉ። ከሰከሩ በኋላ መደባደብ ብሎም መጋደል ይመጣል። እና የወንጀል ተግባራቶችን ሰይጣን በዚች አስታኮ ነው መግቢያ የሚያደርጋችሁና የሱን መስቦት መዝጋታችሁ ነው። ይህን ትተውዋል እና አስረታቸው እንግዲህ የመጣላት እና የመናቆር ሁኔታ በዚህ በኸምር በኩል እና በቁማር በኩል ነው የሚመጣባችሁ። ወልመይ ወልመይስሪ እና በሚያሰክሩ መጠጦችና በቁማር ነው ብዙ ጊዜ ሰይጣን በመካከላችሁ ፍቅርንና ወንድማማችነትን እያጠፋ እስበርሳችሁ ተቃራኒና በጣባጭ የሚያደርጋችሁ ነው የሚነው እና እንግዲህ ኸምርም መጀመሪያ ያሳስቃል፣ ያዝናና ይመስላል። ትንሽ ከቆየ ግን የመስከር ሁኔታ ይመጣና ራሱን መቆጣጠር ያቅተዋል። ሰውን ይሳደባል፣ ይዘልፋል፣ ይወርፋል። የዛ ጊዜ ደግሞ ሌላኛው ተነስቶ የታባኪልና እንግዲህ እንዲብንልቁ ይወጣል ማለት ነው። መይሲርም እንደዛው ነው። መጀመሪያ ሁሉም በተስፋ ቁማር እኔ ያገኝ ይሆናል በማለት ይገባል። እየተበላ ሲሄድ ግን ይሄ የተበላው ክፍል እንዴት ራቁቴን ታስጠሩኛላችሁ? እያለ ማጉረጥረት ማጉረቅረስ ይጀምራል። ምን እናርግ፣ ወደ የገባው ነው ይሉታል። በመጨረሻው ረብሻ ድግዳቤ ውስጥ ይገባሉ ማለት ነው። እና እነዚህ ነገሮች እንግዲህ እስልምና ማለት ሰዎችን የሚያፋቅርና የሚያዛምር ነው። እነመል ሙእሚኑና ኢኽዋን እንደተባለው እና የእናንተን ወንድማማችነት የሚጎዳና ፍቅርን የሚጎረቡር ብሎም ደግሞ ለቅራሬ እና ለጥላቻ የሚዳርግ ነገር ለእናንተ ማህበራዊ ጠንቅ ነውና ስለዚህ ነው የከለከልኳችሁ በማለት ምክንያቱንም ጭምር ገለጸ ማለት ነው። ወየሱደኩም አን ዚክሪላ እንደገና ደግሞ በተጨማሪ ጌታችሁን አላህን ከማውሳትም ያግዳችኋል። ይሄ ኸምር እንግዲህ በሚሰክር ጊዜ ሰውየው የሰከረ ሰው የአላህ ዚክር ትዝ አይለውም፣ ሌላ የሆነ ያልሆነን ነገር መወሻከት ነው እንጂ ማለት ነው። እንደገና መይሲርም ውስጥ ያለ ሰው ቁማር የሚጫወት ሰው ታሁን ጣሁን ተበላሁኝ አሸነፉኝ ተሸነፉኝ እያለ ነፍሱ ትራወጣለች እንጂ አላህን መዝከር ቀርቶ ጀሮን ቢቆል አይሰማም ማለት ነው። እና ሙእሚን ደግሞ ከአላህ ዝክር መወገድ ይሄ ሌላ ጅታራ ነው ማለት ነው። ወአን ሶላት በተለይም ደግሞ ከሰላት ያዘናጃቸዋል። ያው የሰከረ ሰው ሶላትን ያከብር አይችልም፣ ቢሰግድም ደግሞ አይቆጠርለትም ተብሏል ማለት ነው። እንደገና በቁማር ውስጥም ያለ ሰው ጆሮ ላይ አዛን ቢያደረጉበት አይሰማም። ይችን ነገር አንዴ እንዲ አቸንስ እነሳለሁኝ እያለ ነው የሚያሳልፈው ማለት ነው። ሶላት ደግሞ ካሳለፈ አንድ ሙሚን የሆነ ሰው አለቀለት ማለት ነው። በእኛና በሌሎቹ መካከል ድንበራችን ሶላት ነው። ሶላት የተወሰው ከካሃዲዎቹ ካምቢ ይጨመራል ብለዋልና ነብያችን በሀዲሳቸው በቀጥታ ከሶላት ከተቋረጠ አንድ ሰው አለቀለት ማለት ነው። በኋላ አንቱም ሙንተሁን ታዲያ እንዲህ አይነት አደገኛና መርዘኛ የሆኑትን ነገሮች አሁን በሰጠኋችሁ መመሪያና ማብራሪያ መሰረት ትከለከላላችሁን? በማለት ጥያቄ አቀረበላቸው። አንተሀይና ያረብ አንተ እንደዚህ የጠላኸውን ነገር ታዲያ እኛ እንዴት እናቅማማበታለን? ተከልክለናል፣ ከዛሬ ጀምረን አቁመናል በማለት በአንድ ድምፅ ውሳኔያቸውን አሳለፉ ይባላል እና የዛ ጊዜ እንግዲህ የነበሩት ሙዕሚኖች በጣም እምነቱ በሰውነታቸው ሰርጦ የገባና የተዋሃደ በመሆኑ በዘመናት በጣም የተመረዙበትና አብሮ አደጋቸው ቢሆንም ከአላህ የበለጠ የሚያከብሩትና የሚያፈቅሩት ነገር ባለመኖሩ በዚች ቃል ብቻ በሙሉ ኸምርና ቁማር ጋር ተለያዩ ማለት ነው። ከእነሱም ጋር ብቻ ሳይሆን ከአንሷቡም ከአዝራቡም ጋር ማለት ነው። ወአጢዑ ላህ ወአጢዑ ረሱል እና አሁን እንዳደረጋችሁት ያው ሙእሚን እንደመሆናችሁ ምንጊዜም አላህን መገዛት ረሱልን መታዘዝ ነውና የሚጠበቅባችሁ፣ ጎበዞች በርቱ ለወደፊትም አላህን ከልባችሁ ተገዙ ለመለክተኛችሁም እንዲሁ በቅን ታዘዙ አላቸው። ወህደሩ ከእኔና ከመለክተኛ የፍቃዲ ከማፈንጀት ተጠንቀቁ። ፈኢን ተወለይቱም እኔ የምሰጣችሁን ምክርና መመሪያ ትታችሁ ወደ ኋላ ብታሸዘሽጉ ግን፣ ፈዕለሙ እወቁ አነማ አላ ረሱሊና ልበላቁ ልሙቢን በመለክተኛችን ላይ ግልጽ የሆነ የመለክት ማድረስ ኃላፊነት እንጂ ሌላ የሌለበት መሆኑ መለክተኛው የተከለከለውን ነገር እንደ ተከለከለ የታዘዘውን እንደታዘዘ ከነገራችሁና ካስረዳችሁ በኋላ መቀበሉ አለመቀበሉ የእናንተ ነው። ብትቀበሉ ተጠቃሚዎቹ እናንተ፣ ብትክዱና ብታስተባብሉም ተጎጅና ተጠያቂዎች እናንተ ናችሁ እንጂ ነብዬ የሚጠየቅ አይደለም፣ መለክቱን ካደረሰ በኋላ ይላል ማለት ነው። ለይሰ ዐላ ለዚና አመኑ ወአምሉ ሳሌሓት በእነዚያ በአመኑትና መልካምን በሰሩት ሙእሚኖች ላይ የለባቸውም ዱና አሁን ወንጀል ቢማ ጠዒሙ ከአሁን ቀደም በተመገቡት ነገር ኢዳ መጥፈቀው አሁን ድንጋጌው ከመጣ በኋላ ክልክሉን ከተጠነቀቁና ወአመኑ በዚህም በመጣው አዲስ መመሪያ ካመኑ ወአሚሉ ሳሌሓት ወደፊት በቀጣይ ዕድሜያቸውም መልካምን ሁሉ ከሰሩ ባለፈው የሚጠየቁ አይደሉም፣ ይላል ስም መተቀው ወአመኑ አሁንም ደግሞ አላህን በበለጠ የሚፈሩና የሚያምኑ ከሆኑ ስም መተቀው ወአሕሰኑ እንደገና አሁንም አላህን በተጨማሪ እጅግ በጣም የሚፈሩና ሥራቸውን የሚያሳምሩ ከሆኑ ባለፈው ዙሬ የምጠይቃቸው አይደለሁም ይላል እና ይሄ ሦስት ጊዜ በመደጋገም ስመተቀው ስመተቀው የሚለው ሀሳቡን ለማጠናከር የተጠቀመበት አገላለጥ ነው ይባላል። ወይም በሌሎቹ አባባል ደግሞ ለይሳ አለ ለዚነ አመኑ ያለው የመጀመሪያው ያው ከሽርክ ወይም ከኩፍር ወደ እስልምና የመጡ በሆኑ ወገኖች ከሽርክና ከኩፍር ወጥተው ለእስልምና እጅ የሰጡና እስልምና ከገቡም በኋላ ደግሞ እሱ ያዘዛቸውን መልካም ሁሉ የሰሩ ማለት ነው። የሁለተኛው ደግሞ ቱመት ተቀዋ አመኑ የሚለው ከሽርክ ብቻ ሳይሆን አላህ ስብሓናሁ ወታዓላ በሐራም ደረጃ የከለከላቸውን ይኸው እንደ ኸምር እንደ ቁማር እንደ በቅት ያሉትን ነገሮች ክልክል መሆናቸውን አውቀው እንደገና በነዛ በተደነገጉ ድንጋጌዎችም ደግሞ የአላህ ትእዛዝ መሆናቸውን አምነው የተቀበሉ በሆኑት ባለፈው ዕድሜያቸው እንደገና አይጠየቁም ማለት ነው። ቱመ ጠቀው ወአሕሰኑ የሚለው ደግሞ አሁንም ሐራም ነው፣ ሀላል ነው ተብሎ የሚያጠራጥረውን ነገርም ጭምር የተጠነቀቁና በአጠቃላይ አስተማማኝ የሆነውን መልካሙን ሁሉ በመስራት ስራቸውን ያሳመሩ የሆኑ በማለት የእምነትና የመልካም ስራ ደረጃቸውን እርከን በእርከን ያሳደጉትን ለመጠቆምና ለማጠቃለል ነው ብለውም የፈሰሩአሉ። ወላህ ዩሒቡ ልሙሕሲኒን። ለማንኛውም አላህ ስራቸውን አሳማሪዎችና ጌታቸውን በእጅጉ ፈሪዎችን ይወዳቸዋልና በዚህ መልክ እያመኑና የሰሩ የሆኑትን አላህ በወንጀል አይጠይቃቸውም ይላል። ይህ የመጣበት ምክንያቱ ቀደም ሲል እንግዲህ የኸምርና የመይሲር መከልከል በዚህ ባለፈው አያት በሚደነገግበት ጊዜ አንዳንድ ሙናፊቆች ሙእሚኖችን ለማወናበድ ታዲያ ኸምርን እና መይሲርን ጌታ እንደዚህ አድርጎ የሚጠላው ከሆነ ካሁን ቀደም የእናንተው አባላት የሆኑት በጣም ስመ ጥር የምትሏቸው እንኳ ሳይቀሩ ኸምር እየጠጡ አይደለም ወይ? በጅሃድ እየተሰዉት እነሱ እንግዲህ ፈላህ የላቸውም ማለት ነዋ። የሚል ጥርጣሬ አታደሩባቸው ይባላል። ይህ ጊዜ አላህ መልስ ሰጠ። ይሄ አደገኛ ማወናበጃ ስለሆነ ካሁን ቀደምማ በጊዜው አምነው የተያዘዛቸውን እየሰሩ የሄዱት በዛ ጊዜ ሳይከለከል በፊት በተመገቡትና በጠጡት እንደገና ወደ ኋሊት ዙሬ እንዴት እጠይቃቸዋለሁ ብላችሁ ታስባላችሁ እና በዚህ ነገር የሚጠየቀው ድንጋጌው ከመጣ በኋላ ነው። ከመከልከሉ በፊትማ ያው እንደ ማንኛውም ምግብ ተፈቅዶ ነበርና በዛ ወቅት ተመግበው ወይም ጠጥተው የሞቱት ሰዎች ምንም የሚጠየቁ ወይም የሚወነጀሉ አይደሉምና የእነዚህን አወናባዦች ቃላት እንዲያሰሙና እንዲያሰጉ በማለት አላህ ስብሐነሁ ወተዓላ አደናደናቸውና አበረታታቸው ማለት ነው።